ምሳሌ ወደ አንድነት እንዳንመጣ ከሚያደርጉ መሰረታዊ ጉዳዮች የመጀመሪያው እና የመጀመሪያው ጉዳይ አማራነትን በትክክል አለመረዳትና እና የአማራ ሕዝብ የትግል ሪዮት ብሄርተኝነት መሆኑን መቀበልን አለመቀበል ላይ ነው። ለምሳሌ አማራ ተበድሏን ስትዩ አይ ዛኮ ቤንሻንጉል ከሪም ተበድሏን ብሎ ይመልስ የሚመልስልሽ ሀይል አለ። እዚህ የወጣው ሀይል በአማራ ምድር በአማራ እናት እየተመገበ ያለ በአማራ ህዝብ መሀል ያለ ታጋይ የወጣው አማራነት እንዲፌንድ ለማድረግ ሌላ ምንም አስተሳሰብ የለውም። ያወጣውም ወደ በረሃ ያስወጣው ጉዳይም በዋናነት አማራነትን ድፌንድ አደርጋለሁ በሚል የወጣ ሀይልም አንዳንድ የፖለቲካ እውቀት አለን ወይም ደግሞ አንዳንድ ፖለቲካውን እንመራለን ብለው የሚያስቡ ወይም ደግሞ የአማራን ፖለቲካ መምራት የሚያስቡ አንዳንድ ሰዎች ግን አንዳንድ ግለሰቦች የአማራን በደል እና የአማራን ሕልውና አደጋ የሚረዱት እኛ በምንረዳው መንገድ አይደለም። የመጀመሪያው ትግሉን የምንረዳበት መንገድ መለያየት። ትግሉን የምንረዳበት መንገድ እኛ የአማራ ሕዝብ ትግል በአማራ ልጆች የአማራ ህዝብ ህልውና አደጋ በአማራ ልጆች መቀልበስ አለበት። የሚቀለብሰው ደግሞ የአማራ ብሔርተኝነት ነው ብለን እናምናለን። ወደፊትም እንደዚህ ነው የምናምኑ። እነዚህኞቹ ግለሰቦች ደግሞ የአማራ መሬት ላይ ከፍተኛ የፖለቲካ ገበያ አለ። እዚህ የፖለቲካ ገበያ ላይ የአማራን ፋኑን የአማራን ህዝብ የያዘውን የፖለቲካ ገበያ ይዘን ወደ ኢትዮጵያ ወደሚባለው ወስደ ነው ሌሎች ኢትዮጵያኒስት ነን የሚሉ ሀይሎችን በተለይ ደግሞ ፌክ ኢትዮጵያኒስት የምንላቸው እኛ እነሱን ሀይሎች ይዘን ኢትዮጵያን እና ኢትዮጵያ ውስጥ ያለን ስርዓት እንቀይራለን ብለው የሚያስቡ ሰዎች ናቸው። እኛ ደልቶን አይደለም እየታገልን ያለነው በዋናነት ወደዚህ ትግል ያስገባን መሞታችንን ለማስቆም መጨፍጨፋችንን ለማስቆም ከቦታ ቦታ ተንቀሳቀሰን መስራት ባለመቻላችን እሱን ነገር ለማስቆም እና ያንን ስርዓት ያንን መደላደል ለመፍጠር ነው። እነዚህ ሰዎች ደግሞ የሆነ ስርዓት ወይም የሆነች አስተሳሰብ አጋጅቷቸው የወጡ ሰዎች ናቸው። ስለዚህ እነሱ የሚፈልጉት የአማራ ህዝብ የህልውና ጉዳይ ከሌሎቹ ጋር የሚጣጣ ወይም ደግሞ አማራ የሚደርስበት በደል ለሌሎቹ መጮያ መሳሪያ አርገው ነው የሚያዩት። ለምሳሌ አዲስ አበባ ላይ በጣም ብዙ አማራ ተፈናቅሏል፣ ታውቂያለሽ። ወለጋ ላይ በጣም ብዙ አማራ ተጨፍጭፏል፣ ቤኒሻንጉል ላይ በጣም ብዙ አማራ ተጨፍጭፏል። ይህን መጨፍጨፍ ማውራት የሚፈልጉት እንደ አማራ መጨፍጨፍ አይደለም። ማውራት የሚፈልጉት እንደ አማራ ህዝብ የህልውና አደጋ አይደለም። ማውራት የሚፈልጉት ኢትዮጵያውያን ተገደሉ፣ ኢትዮጵያውያን ብሎ ዝም የሚል ሚዲያ ላይ ተወርቶ የሚያቆም ኃይል ነው ያሉ ይሄን ኃይል የሚከተል ኃይል አለ ብለን እናምናለን። ስለዚህ የመጀመሪያው ጉዳይ ትግሉን የምንረዳበት እና ትግሉን ለመውሰድ የምንፈልግበት መንገድ የተለያየ ነው። ስለዚህ አንዳንዶቹ እኛ ትግል ውስጥ እኛን መስለው እኛን አክለው ገብተው ትግሉን ከዛ በኋላ ከአማራ እጅ አውጥተው ይሄን የፋኑን ትግል አታግሎ እና ታግሎ ተመላሽ አይነት አድርገው የሚወስዱት የስርዓት ለውጥን አምጥቶ ራሱ ኃላፊነቱን ወስዶ ራሱ መንግስትነትን አምጥቶ መሄድ የማይችል አድርገው የሚገነዘቡት ሰዎች አሉ። ስለዚህ የመጀመሪያው ጉዳይ የአማራን ሕዝብ ትግል የምንረዳበት ያረዳድ ልዩነት ነው ማለት ነው። ሁለተኛውና መሰረታዊ ጉዳይ ካረዳድ ልዩነት በዘለለ ፖለቲካውን ዋጋ እየከፈለበት ያለው በጦር ሜዳ ግንባር ላይ እየገጠመ እና እየተዋደቀ ያለ አማራ ልጅ ነው። በዚህ ሰዓት ይሄን እውቅና መስጠት የሚፈልጉት እነሱ ትላንትና ለነበራቸው እና ወደፊት እናመጣዋለን ብሎ ለሚያስቡት የፖለቲካ ስራ እንጂ አሁን ላለው የእውነት ይህን የህልውና አደጋ ለተፈጠረበት ሕዝብ እየሰራው ያለው የፖለቲካ አስተሳሰብ ነው ብለው አይደለም የሚያስቡት። ስለዚህ ሁለተኛው ጉዳይ ይሄ ነው። ሶስተኛው ጉዳይ በዋናነት እነዚህ ግለሰቦች ያው አንዳንዱ ግለሰብ ስልጣኑንም ወንበሩንም ሁሉንም ነገር እኔ ካላረኩት የሚልም ኃይል አለ። ሰው ትላንት የነበረበትን የፖለቲካ ሴራ አምጥቶ ዛሬም እዚህ ላይ ተግብሮ ይዞ የመሄድ ፍላጎት አለ። ስለዚህ ግለሰባዊ ፍላጎትም አለ ማለት ነው። ከዚህ ከዚህ ጋር ተያይዞ በመሰረታዊነት እነዚህ ጉዳዮች አሉ። ግን ጠቅለል ሲል ጠቅለል ሲል በዋናነት የአማራን ህዝብ ትግል በኢትዮጵያዊነት በሚባለው መንፈስና በአማራ ብሔርተኝነት እንምራ አንምራ ነው መሰረታዊ ጸቡ።